ጤና ይስጥልን። ይህ ኢትዮ ፎረም መፍትሔ ነው። ባሳለፍነው ሳምንት ዝግጅታችን በሀገራችን የፖለቲካ ሂደት የተከሰቱ አዳዲስ ጉዳዮችን በተለይም ደግሞ መንግስት የፕሪቶሪያውን ስምምነት ካፈረሰ በኋላ በመታየት ላይ ያሉትን አዳዲስና አስፈሪ ክስተቶችን መነሻ በማድረግ አብይ ከስምረት ጋር የተፈራረሙት ስምምነትና እንደገና የታወጀው ጦርነት በሚል ርዕስ አንድ ዝግጅት ይዘን መቅረባችን ይታወሳል። እነሆ የአብይ ፖለቲካ ቅሌት አዲስ ጦርነት ያዋልዳል በሚል መሰናደው በቀረበ በሳልስቱ የተፈራው ግጭት ተከስቷል። ይህንን መነሻ አድርገው የኢትዮ ፎረም መፍትሔ ተባባሪ አዘጋጆች አብይ አህመድ የገደሉት የሰላም ስምምነትና ያዋለዱት አዲስ ጦርነት በሚል ሌላ ሀተታን አድርሰውናል። አብራችሁን እንድትቆዩ ግብዣችን ነው። የብልጽግናው መሪ የሐራ መሬት ታጣቂዎች የሚባሉትን የስምረት ፓርቲ መሳሪያ ያነሱ ኃይሎችን አንቀሳቅሰው ወደ ትግራይ ትንኮሳ እንዲፈጸም ካደረጉ በኋላ ከትግራይ በኩል የተሰጠውን አጸፋዊ ምላሽ ተከትሎ አብይ ቀደም ብለው ባስተዋወቁት የቴክኖሎጂ ጦርነት ስልት መሰረት በትግራይ ሰራዊት ላይ የድሮን ጥቃት ሰንዝረዋል። የድሮን ጥቃቱም በቲዲኤፍ ኃይሎች ላይ ጉዳት ማስከተሉም የሚታወቅ ነው። ትንኮሳውን ያካሄደው ጠቅላይ ሚኒስትሩ የፕሪቶሪያው ስምምነት ባለቤት ናቸው ባሏቸው ሰዎች ይመራል የሚባለው ተዋጊ ኃይል ራያ ድረስ ዘልቆ በመግባት የጊዜያዊ መንግስቱ ፕሬዚዳንት ጀነራል ታደሰ ወረደ የደቡብ ትግራይ ጉብኝት ወቅት ስለመሆኑም ሲገለጽ የሰነበተ ነው። ይህንን ተከትሎም የቲዲኤፍ አሃዶች ቡድኑ በመሸገበት የአፋር መሬት ውስጥ ባሉ አካባቢዎች ባደረጉት እንቅስቃሴ ቦታውን ለቆ እንዲሄድ ባደረጉት ክፊት ከትግራይ ህዝብ ጋር መልካም ጉርብትና የሚፈልገው የአፋር ህዝብ ራሱን ቲፒኤፍ ብሎ የሚጠራውን ታጣቂ ከክልሎቹ አዋሳኝ አካባቢዎች እንዲያፈገፍግ ስለመሆኑም መገለጹ ይታወቃል። ይሁንና እነዚህ ታጣቂዎች አካባቢውን ትተው ወደ ኋላ ከሄዱ በኋላ መንግስት በትግራይና አፋር አዋሳኝ አካባቢዎች በሚገኙ ስፍራ ላይ በሰፈሩ የቴዲፋ አሃዶች ላይ በጥቅምት 28 ቀን 2018 ዓ ም እኩለ ሌሊት የድሮን ጥቃት ፈጽመዋል። እንደ እውነቱ ከሆነ ችግሩና ግጭቱ የተፈጠረው በትግራይ ሁለት የታጠቁ ኃይሎች መካከል በመሆኑ ፌዴራል መንግስትን የሚመለከት አልነበረም። ኃላፊነት የሚሰማው መንግስት ቢሆን ኖሮ ከቻለ ጉዳዩን በእርቅና ሽምግልና ለመፍታት ይህንን ማድረግ ካልቻለም ጉዳዩን በገለልተኝነት ሊመለከት ሲገባ፣ የእብድ ገላጋይ ዱላ ያቃብላል ከሚሉትን በባሰ ደረጃ ድሮን አቃባይ ሆኖ ተገኘ። በዚህ አድራጎቱም ስምረት ፓርቲና የታጠቀው ኃይሉ ለጠባጫሪነት አጀንዳ ያዘጋጃቸው የቼስ ጠጠሮች እንደሆኑ አረጋገጠ። በቀደሙት ዝግጅቶቻችን ኢትዮጵያና ኢትዮጵያውያን ጦርነት ይበቃናል በማለት ለሰላም ያለንን ልባዊ ፍላጎት ከማሳወቅ አልፈን መንግስት ለሰላም እድል እንዲሰጥ ደግመን ደጋግመን ጥሪ ማቅረባችን ይታወሳል። ይሁን እንጂ ከህዝብ ጥልቅ የሰላም ፍላጎት የሚነሳው የሰላም መፍትሔ ጥያቄያችን በሌሎች ሰላም ወዳድ ኢትዮጵያውያን ለቀረቡ የሰላም ጥያቄዎችም በጎ ምላሽ መስጠት እርም በሆነበት የብልጽግና መንግስት በኩል ግን ተገቢ ምላሽ አላገኘም። ይባስ ተብሎም ከጠቅላይ ሚኒስትሩ ጀምሮ የተለያዩ የሲቪልና ወታደራዊ ባለስልጣናት በሚሰጡት ኃላፊነት የጎደለው መግለጫና በተግባርም በሚወስዱት የትንኮሳ ድርጊት የፕሪቶሪያ ስምምነት ተዘግቶ የነበረው የጦርነት ምዕራፍ እንደገና ተከፍቶ እንደገና አዲስ እልቂት የሚያስከትል እንቅስቃሴ ተጀምሯል። እኛ ግን አሁንም ለሰላም እድል አለ፣ አሁንም ለሰላም መፍትሄ ያልመሸም እንላለን። ጠቅላይ ሚኒስትሩና አጋፋሪዎቻቸው ትንኮሳውንም ሆነ ፍጥጫውን እንደለመዱት ተራ ሽፍታይ መልቀምና ህግ የማስከበር አስመስለው ጀኖሳይድ ለማስቀጠል እንጠቀምበታለን የሚሉ ከሆነ ግን በለኮሱት ጦርነት መጥፋት ያለባቸው እራሳቸው ብልጽግናዎች መሆን አለባቸው የምንለውም ለዚሁ ነው። ስለዚህም ለብልጽግና ፓርቲ መሪዎች የፕሪቶሪያ ስምምነትን በመቅደድ በትግራይ ላይ ያቀዳችሁትን ዘር የማጥፋት አዲስ ጦርነት በአስቸኳይ እንድታቆሙት እንጠይቃለን። በአማራና በኦሮሚያ ክልሎችም በህዝብ ላይ የምታካሄዱትን ጅምላ ግድያ አቁማችሁ ችግሩን በድርድር ለመፍታት ጊዜው እንዳልመሸም እንጠቁማለን። ያቀረብ ነው የሰላማዊ መፍትሄ ጥያቄ ከመላው የሀገሪቱ ህዝብ የሰላም ጥማት የሚቀዳ ነው። መላው ህዝብ የጠመንጃና የድሮን ቶክስ ድምፅና ግድያ ቁሞ ሰላሙ እንዲመለስ ይፈልጋል። አምራቾች በሁሉም የሀገሪቱ ማዕዘናት ተሰማርተው ሰርተው ለመጠቀምና ለዜጎችም የስራ የገቢ ዕድል ለመክፈት ሰላም እንዲወርድ ይፈልጋሉ። መምህራን እና ተማሪዎች በሰላም እጦት የተስተጓጎለው ትምህርት ተመልሶ እንዲያንሰራራና መጪው ዘመን በብሩህ መንገድ ለመቀበል እንዲችሉ ጦርነቱ ቆሞ ሰላም እንዲሰፍን ይሻሉ። እናቶች በሕክምና አገልግሎት እጦት በወሊድ ከመሞት የሚታደጋቸው የጤና አገልግሎት መልሶ እንዲያንሰራራ ሰላምን አጥብቀው ይናፍቃሉ። ወጣቶች በታጠቁት ጠመንጃ ከመገደልና ከመሞት አዙሪት ተላቀው፣ ተምረው ስራ ይዘው ወልደው ከብደው ትውልድ ለመተካትና ለማስቀጠል ሰላምን በእጅጉ ይሻሉ። በየመንገዱ ሞትና እገታ ያስመረራቸው ሹፌሮችና ተሳፋሪዎች ከሄዱበት ቸር ለመመለስ አጥብቀው የሚመኙ ቤተሰቦቻቸው ሰላምን ይናፍቃሉ። በጦርነት እሳት የሚለበለቡት የአማራና የኦሮሞ ማህበረሰቦች ሞት በረከሰበት ሳይሆን ሰላምና ምርት በተትረፈረፈበት ቀይ መኖርን ይናፍቃሉ። ከአውዳሚውና ጀኖሳይዳዊ ጦርነት ለሶስት ዓመታት አንጸራዊ እፎይታ አግኝቶ የነበረው የትግራይ ሕዝብም የፕሪቶሪያ ስምምነት በተግባር ላይ ውሎ ከሁሉም ጎረቤቶቹ ጋር በሰላምና በመከባበር ይኖር ዘንድ ልባዊ ምኞቱ ነው። ጦርነቱ በቀጥታ በማይካሄድባቸው ቦታዎች የሚኖሩና የግጭቱ ተዘዋዋሪ ሰለባዎች የሆኑ ማህበረሰቦችም በየአካባቢው በሚካሄዱ ጦርነት ወገኖቻቸውና ልጆቻቸው እልቂት እንዲቆም በመላው ሀገሪቱ ሰላም መስፈኑን አጥብቆ ይሻሉ። ይህ የአብዛኛው ኢትዮጵያዊ ጽኑ ፍላጎት ነው። ከራሳችንም አልፎ ከቀጠናው ታላላቅ አገሮች አንዷ በሆነችው ኢትዮጵያ ያለው ቀውስ መላው የአፍሪካ ቀንድ የማተራመስ ውጤት እንደሚያስከትል ተገንዝበው በስጋት የተሞሉ አብዛኞቹ ጎረቤቶቻችንም የኢትዮጵያን ውስጣዊ ሰላም እንዲመለስ ከልባቸው ይሻሉ። ባለፉት ዝግጅቶቻችን ደጋግመን ኢትዮጵያ ጦርነት ይበቃታል ስንል መልሰን መላልሰን ጦርነቱ ጎድቶናል እና ይቁም ስንል መነሻችን ሌላ ሳይሆን እነሆ የዚህ ሁሉ ወገኖች ተቀዳሚ ፍላጎት ሰላም መሆኑን በማስተዋል ነው። የአብይ አህመድ መንግስት የስልጣን እርካቡን ከተቆናጠጠ ጊዜ ጀምሮ ህዝብን እርስ በእርስ በማጋጨት በማዳማትና በማፈናቀል ከዚያም አልፎ በግልጽ የጦርነት አዋጅ አገር እያጠፋ ከመሄድ እንዲታቀብ የማድረግን የወል ተጠቃሚነትም በመገንዘብም ነው። መላይ ሀገሪቱ ህዝብ ሳያለሰልስ የሚያቀርበው የሰላም ጥያቄ በአገዛዙ መሪ ውስጥ ተደምጦ መንበሩን በተቆጣጠሩት ባለስልጣናት ለሰላም ዕድል ይሰጣሉ ብለን በጥቂቱም ተስፋ በማድረግም ነው። ነገር ግን ጦርነት ያስመረረውን ህዝብ ድምፅ ለመስማትና ሰላም ለማውረድ የተዘጋጀ መንግስት ባለመኖሩ እንኳን የተጀመሩ ጦርነቶች ሊቆሙ በስንት ገላጋይ በርዶ የነበረው ጄኖሳዳዊ ጦርነትም እንደገና በአዲስ ግጭት መልክ ተከስቷል። ይህም የብልጽግና መሪዎች ላለፉት ሶስት ዓመታት በፕሪቶሪያ ስምምነት ላይ ያሳዩት ሸፍጥና ከቅርብ ጊዜ ወዲህ ተባብሶ የታየው ውል የማፍረስ ክህደት ተከትሎ የመጣ ነው። የሀገሪቱን የፖለቲካ ሂደት በቅርብ ለተከታተለ ሁሉ የብልጽግና መሪዎች ባለፉት ሶስት ዓመታት ከስምምነቱ ለማፈንገጥ ታጥቀው ሲሰሩ እንደነበር ለመገንዘብ አይቸገሩም። አብይ አህመድ ከፕሪቶሪያ ስምምነት ማፈንገጣቸው በግላጭ ያሳዩት በአንድነት ፓርክ ባካሄዱት ዝግጅት የአፍሪካ ህብረት የመደባቸውን አደራዳሪዎች በግል ውሳኔያቸው ብቻ በምስጋና ወረቀት አሰናብተው ሂደቱ ታዛቢ አልባ እንዲሆን ሲያደርጉ ነው። በወቅቱ የትግራይ ጊዜያዊ መንግስት ፕሬዝዳንት የነበሩት አቶ ጌታቸው ረዳ በተገኙበት በዚህ ዝግጅት የሀገሪቱ ጠቅላይ ሚኒስትር ከፈረሙት ስምምነት በግላጭ ማፈንገጣቸውን የአፍሪካ ህብረትን አደራዳሪዎች በማሰናበት አሳይተዋል። የዛሬውን ያደርገውና ጌታቸው ረዳን ጨምሮ የትግራይ መሪዎች የአፍሪካ ህብረት ከአደራዳሪነት ሚናው በጠቅላይ ሚኒስትሩ መሰረዙን በመቃወም የህብረቱን አደራዳሪዎች እንደገና ተመልሰው ሚናቸውን እንዲጫወቱ ለተባበሩት መንግስታትና ለአፍሪካ ህብረት ደብዳቤ ለመጻፍ መገደዳቸውም ለታሪክ የተመዘገበ ነው። ባለፉት ሶስት ዓመታት የትግራይ ህዝብ በስምምነቱ መሰረት ያቀረባቸው ጥያቄዎች ሁሉ ችላ መባላቸው ጠቅላይ ሚኒስትሩ ከስምምነቱ ያፈነገጡት ገና በማለዳው መሆኑን የሚያሳዩ ናቸው። ተፈናቃዮች ወደ ትውልድ ቀያቸው መመለስ፣ ከመከላከያ ሰራዊት ውጭ የሚገኙ የታጠቁ ኃይሎችን ከትግራይ ህገ መንግስታዊ ይዞታዎች ማስወጣትና በህገ መንግስቱ ማዕቀፍ የትግራይን ፌዴራላዊ ተሳትፎ መሰል መብቶችና ጥቅሞች ማስጠበቅ ሁሉ በብልጽግና መንግስት የተካዱ የስምምነቱ አስገዳጅ ውሎች ናቸው። የህወሀት መሪዎች ይህንን ግልጽ ትንኮሳና ክህደት መገንዘብ ተስኗቸው እስከ ቅርብ ጊዜ ድረስ በጠቅላይ ሚኒስትሩና በመንግስታቸው ላይ ተስፋ አልቆረጥንም ሲሉ ነበር። ከአንድ ወር በፊት የድርጅቱ ምክትል ሊቀመንበር አማኑኤል አሰፋ በሰጡት ጋዜጣዊ መግለጫ የፌዴራል መንግስት የፕሬቶሪያን ስምምነት የማስፈጸም ኃላፊነቱን ይወጣል የሚል ተስፋና እምነት እንዳላቸው መግለጻቸው በትግራዮች በኩል በስምምነቱ ለመታመን የነበራቸውን ጥረት ብቻ ሳይሆን የፌዴራል መንግስቱን ክህደት በውል ለመገንዘብም የሚያስችል የፖለቲካ ድኩማንነት እንደነበር የሚያሳይ ነው። በስተመጨረሻም ጠቅላይ ሚኒስትር አቢይ በብድርና በግዢ በሰበሰቡት ድሮን እና ሚሳኤል ሸራተን ሆቴል እና ቢሾፍቱ አየር ኃይል መምሪያ በሚርመሰመሱ የተባበሩ አረብ ኤምሬቶች የድሮን አስተኳሾች ተማምነው ስምምነቱን ከቀደዱት በኋላ የፕሪቶሪያው ስምምነት በግላጭ አፍርሰውታል። በምትኩም መንግስት ሊቀጥልበት የሚፈልገውን ጄኖሳይዳዊ ጦርነት በስምረት ፓርቲና ከትግራይ ባፈነገጡ ታጣቂዎች ትንኮሳና አሯሯጭነት የፌዴራል መንግስት ከአፋር ድንበር አዋሳኝ ስፍራ ላይ በነበሩ የቲዲኤፍ ወታደሮች ላይ ባካሄደው የድሮን ድብደባ ያስጀመረው ይመስላል። በኤምሬትስ አስተኳሽነት የተካሄደው የድሮን ድብደባ የትግራይ ሰራዊት በፌዴራል መንግስት የመከላከያ ሰራዊት ላይ አንድ ጥይት ተኩሷል ባልተባለበትና ፌዴራል መንግስት ጥቃት ተፈጸመብኝ ባላለበት ሁኔታ ሲሆን የአፋር ክልል መስተዳደር ተፈጸመብኝ የሚለው ጥቃትም ፌዴራል መንግስት ጉዳዩን በገለልተኝነት አጣርቶ ጥፋተኛ ካለ በሕግ እንዲጠየቅ ከማድረግ አልፎ በትግራይ ላይ የድሮን ድብደባ እንዲያካሄድ የሚያበቃ ሕጋዊም ሞራላዊ ማመክንዮ በሌለበት መሆኑ ነው። ትግራይን በቴክኖሎጂ ኃይል አንበረክካለው የሚለው የብልጽግና መንግስት ግን ህጋዊ ሞራላዊ ማመክንያው ሳያስፈልገው በኤምሬትሶች አስተኳሽነት ትግራይ ላይ ድሮን ማዝነብ ጀምሯል። በሱዳን ውስጥ የሃሚቲን ነፍሰ ገዳዮችን ድሮን አስታጥቀ በማሰማራት በአልፋሽር ላይ የጅምላ ግድያ እንዲፈጽሙ የሚቻላትን ድጋፍ የለገሰችው አቡዳቢም ከሶስት ዓመታት እረፍት በኋላ ድሮኖቿን ብቻ ሳይሆን አስተኳሾቿንም ማሰማርታ በተጋሩ ላይ ቦምብ እያዘነበች ያለችበት እውነት ተመዝግቧል። የፕሪቶሪያ ስምምነት ተቋርጦ የነበረው ግጭት እንደገና በስምምነቱ መቀደድ እና በብልጽግና ክህደት ቢከፈትም ገና በጅምር ደረጃ ላይ የሚገኝ እንደሆነ በመገንዘብ በአስቸኳይ እንዲቆም ሊደረግ ይገባዋል። በተፋላሚዎች መካከል የተካረረው ቅራኔ በቅጽበት ወደ መጠፋፋት ጦርነት ሊያድግ የሚችልበት ዕድል ሰፊ እንደሆነ ባያጠራጥርም ባለችው አጭር ጊዜ ለሰላም ዕድል መስጠት ከተቻለ አዲስና ሌላ ዙር እልቂት ጦርነትን ማስቀረት ይቻላል። ከዚህ ቀደም ያልታየ መጠፋፋት ሊያስከትል የሚችለውን አዲስ ጦርነት ለማስቀረት ትልቅ ኃላፊነት ያለበት ደግሞ የፕሪቶሪያን ስምምነት ቀዶ የመጣል ተነሳሽነት የወሰደውን የብልጽግና መንግስት ነው። የጠቅላይ ሚኒስትር አብይ አህመድ መንግስት ቅን ልቦና ካለው ወደ ልቦናው ተመልሶ ለስምምነቱ ተገዥነቱን በማረጋገጥና ከህወሓት ጋር የተቋረጠውን ድርድር እንደገና ለመጀመር ዝግጁ ቢሆን እልቂቱን ገና በማለዳው ማስቆምና ማስቀረት ይቻላል። ብልጽግና በጉልበትና በጦር መሳሪያ የሚፈታ የፖለቲካ ልዩነት እንደሌለ ተቀብሎ ህወሓትና ቲዲኤፍን ከትግራይ ፋኖና የኦሮሞ ነጻነት ግንባርን ከአማራና ከኦሮሚያ በጉልበት እነቅላለሁ ከሚል እብሪት ወጥቶ ለድርድር ዝግጁ ከሆነ አስከፊው እልቂት ሙሉ በሙሉ ማስቆም ይቻላል። አስቀድሞ ለመግለጽ እንደተሞከረው በኢትዮጵያ ሰማይ ላይ ያንዣበበው የጦርነት ደመና መንግስት ለሰላም ፈቃደኛ ከሆነ ሊገፈፍ ይችላል። በአንጻሩ መንግስት ለሰላማዊ ድርድሩ ዝግጁ ካልሆነና ከትግራይ ህዝብ ጋር በጦርነት መጋደልን እንደገና ከሌላ አንድ ሽፍታ ጋር የሚካሄድ ግጥሚያ አድርጎ የሚመለከተው ከሆነ ግን የአሁኑ ጦርነት ከማንም ግምት በላይ መክበዱ ማይቀር ይሆናል። መንግስት ለሰላማዊ መፍትሔ ዝግጁ ካልሆነ ሲፈልገው በጀመረው በዚህ ዙር ጦርነት የሚገጥመው የትግራይ ታጋዮችን ብቻ አይሆንም። ተወደደም ተጠላም መከላከያ ሰራዊቱ የሚገጥመው ከትግራይ ከአማራና ከኦሮሚያ ታጋዮች የተባበረ ኃይል ጋር ይሆናል። ከፋኖና ከኦሮሞ ነጻነት ሰራዊት ጋር ሲዋጋ እጅጉን የተሰላቸው ሰራዊቱን በብዙ ጦር ግንባሮች ለመበተን ስለሚገደድም የመከላከያ ሰራዊቱን አባላት ለከፋ እልቂት የሚያጋልጥና የስርዓቱን ዕድሜ የሚያሳጥር ይሆናል። በመሆኑም መላ ኢትዮጵያውያን ብልጽግና በየክልሉ የሚያካሄደውን ጦርነት በማስቆም የወንድምና እህቶቻችንን እልቂት ለማስቀረት የተባበረ ድምጻችንን እናሰማ። በሀገር ውስጥም ሆነ በውጭ የምንገኝ ሰላም ወዳድ ኢትዮጵያውያን ብልጽግና በራሱ ሀገር ማህበረሰቦች ላይ የከፈታቸውን ጦርነቶች ለማስቆም በምንችለው ሁሉ ግፊት እናድርግ። በአብይ አህመድ ጭካኔ የሚከፈት የጦርነት ምዕራፍ ከኢትዮጵያ ሰማይ እንዲጠፋ፣ ሰላማችንን መልሰን ለማግኘት ተባብረን እንነሳ እንላለን። የሳምንት ሰው ይበለን።